በመላው ሀገሪቱ እየተከበረ የሚገኘው 1438ኛው የኢዳል ፈጥር በዓል በባህር ዳር ከተማ በድምቀት ተከብሯል። በሺዎች የሚቆጠሩ የእስልምና እምነት ተከታዮች በስነ ስርዓቱ ላይ የተገኙ ሲሆን በረመዳን የጾም ወቅት የነበረው መተሳሰብና መረዳዳት ሊቀጥል እንደሚገባ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሀጂ ሳይድ መሐመድ ጠቁመዋል። ረመዷን ከሌሎች ወራቶች በበለጠ ወደ አላህ የምንቃረብበት የመተሳሰብና የመደጋገፍ የማህባወር በመሆኑ በርካታ ወደ አላህ የሚያቀርቡ ተግባራትን በመፈጸም ያሳለፍነው ሲሆን ረመዷን ከተጠናቀቀ በኋላም ይህን መተሳሰባችንንና መደጋገፋችንን እንዲሁም በረመዷን ወር ያሳየነውን የዒባዳ በሌሎችም ወራቶች ማስቀጠል ይኖርብናል። በሙስሊሙ ከአባቶች የወረሰውን የመቻቻልና መተሳሰብ ባህል አጠናክሮ ሊቀጥል ይገባልም ብለዋል። ሙስሊሙ ህብረተሰብ፣ አንድነታችንን በማጠናከር የቀደምት አባቶችንና መሻኢፎቻችንን ያስተላለፉትን የእስልምና መንገድ በመከተል በዱ የህዝባችንንና የሀገራችንን ሰላም መጠበቅ እንዳለብን እያሳሰቡ መልካም የኢድ አልፈጥር በዓል እንዲሆን እመኛለሁ። የበዓሉ ተሳታፊዎችም አስተያየታቸውን እንዲገልጸውልናል። ያው ሙስሊም ስንባል መተሳሰብ፣ መተዛዘን ነውና የኢድ አልፈጥር በዓልን ሲያከብር ያለው ለሌለው በማሰብ ሁሉም በመረዳዳ ማክበር አለበት። በዓሉን ህዝበ ሙስሊሙ ሲያከብር ያጡ ወገኖችን በመርዳት እንዲሁም የታረዙ ሰዎችን በማልበስ እና የምሳ ግብዣ በማድረግ ይህን በመሳሰሉ ነገሮች በጥሩ ተግባር ላይ እንዲውል ነው። አላህ ስብሃና አላህ እንዳለው የሚያስተላልፍ በመላው ዓለም የሚገኙ የእስልምና እምነት ተከታዮች የኢዳል ፈጥር በዓልን እያከበሩት ይገኛሉ። ለኢቢሲ ኮሰን ብርሃኑ፣ ባህር ዳር። 1438ኛው የኢዳል ፈጥር በዓል በአሶሳ ከተማ ሲከበር የቤኒሻንጉል ጉሙዝ ክልል የእስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሀጂ አብዱላሂ መሐመድ አሊ ሙስሊሙ ህብረተሰብ እርስ በእርስ የመከባበርና በሰላም የመኖር ባህሉን አጠናክሮ እንዲቀጥል አሳስበዋል። በነዚህ በጾም ወር ቆይታችን የነበረን መልካም ባይሪያችን ቀጣይነት ኖሮት የእርስ በርስ ግንኙነቶቻችንም በአማሬ መልኩ በመግባባት ላይ የተመሰረተ እንዲሆን አደራ ይላሉ። የክልሉ ርዕሰ መስተዳደር አቶ አሻድሊ ሀሰን በበኩላቸው ሙስሊሙ ህብረተሰብ የልማትና የዲሞክራሲያዊ ስርዓት ግንባታን ለማጠናከር እያደረገ ያለውን ጥረት እንዲቀጥል መልእክታቸውን አስተላልፈዋል። መላው የክልላችን ሰላም ወዳድ ህዝብና ሙስሊሙ ህብረተሰብ የእምነታችን አስተምህሮ ፍቅር፣ ሰላም፣ መተባበርና መረዳታት እንጂ ጥላቻና ብጥብጥ፣ መነጣጠልና መጎዳዳት ለመሆኑን በጥልቀት በመረዳት የተጀመረው ሰላም፣ ልማትና የመልካም መስተዳደር የዲሞክራሲ ስርዓት ግንባታ ሂደት ቀጣይነት ለማረጋገጥ የሚናደርገው ጥረት በእስካሁኑ ሁሉ ለመፈጸም ከጎናችን ይቆም ዘንድ በራሴና በክልሉ መንግስት ስም ጥሪዬን እያቀረብኩ ለመላው እስልምና ሃይማኖት ተከታዮች በዓሉ የሰላም የደስታና የመተሳሰብ ይሁን ዘንድ በድጋሜ ይመኛለሁ። በሌላ በኩል በበዓሉ ላይ የተገኙ ታዳሚዎችም የረመዳንን ጾም በመረዳዳትና በመተሳሰብ እንዳሳለፉት ገልጸዋል። ይሄ ወር በፍጹም በስነ መግባር በመግባባት፣ በመረጋጋት፣ በመፈቃቀር የሚጾም የጾም ሁኔታ ነው። ረመዳን ጾም ማለት ተሃው የሚረዳበት ምስኪኖቹም የተለያየ ሰዎች የሚረዳበት ረመዳን ጾም ነው እና በጥሩ ሁኔታ ነው። ጎረቤቶች ጋር ነው እያሳለፍ ነው።